በዓለም ላይ በኢኮኖሚና ማህበራዊ እንቅስቃሴዎች ውስጥ ሰፊ ቦታ እያያዘ ያለው የቴክኖሎጂ ዓለም ስራዎችን ከማቃለልና ከማቀላጠፍ ባለፈ ለእውቀት ሽግግር እየተጫወተ ያለው ሚና እጅግ ከፍተኛ ነው። ይህ እውነት በአሁኑ ወቅትም በአገራችን በስፋት እየታየ ሲሆን በተለይም ኢንዱስትሪዎችና ትላልቅ ፋብሪካዎች በቴክኖሎጂ የታገዙ እንዲሆኑ ማድረግ የእውቀት ሽግግር በስፋት እየታየ ነው። ለዚህም በኬኛ ቢቨሬጅ ፋብሪካ ግንባታና ማምረት ሂደት የተገኙ ልምዶች ማሳያዎች ናቸው። ኬኛ ቢቨሬጅ ቴክኖሎጂ ቤኩም ሲል ወጅ እንጅራ የቹ ኬኛ ቢቨሬጅ ዘመናዊ ቴክኖሎጂን መታጠቁ በብዙ መንገድ ረድቶናል። በትምህርት ቤት በንድፈ ሐሳብ የተማርነውን በተግባር እንድንሰራበት ያደረገ ነው። ስለዚህ ኬኛ ከቴክኖሎጂ ሽግግር አንጻር ብዙ እውቀት አስታጥቆናል። ቤኩምሰ ጉርጉዳ ኑፍ ኬኒ ቹ ኬኛ ማለት አሁን ላይ ባለው በቢራ ኢንዱስትሪ ዘላስት ቴክኖሎጂ የሚባለው ደረጃ ላይ ያለ ቴክኖሎጂ ነው። ብዙ ነገሮቹ ፉሊ አውቶሜትድ ናቸው። 100% fully automated የሆነ ኦፕሬሽን ነው የሚካሄድበት። የሮ የሮ ኬሳ ቴክኖሎጂ የዘመኑ ቴክኖሎጂ በሚገርም ፍጥነት እየተለዋወጠና እየዘመነ ነው። ኬኛም የመጨረሻውን የዘርፉን ቴክኖሎጂ መጠቀሙ ለየት ያደርገዋል። ከፋብሪካ ግንባታ ጀምሮ እስከ ምርት ከጥራት ጀምሮ እስከ ማከማቸትና ማጓጓዝ ያሉ ሂደቶች ዘመኑን ባፈራቸው ቴክኖሎጂ የታገዙ መሆናቸው ስራዎችን ከእጅ ንክኪ ይጸዱ ያደርጋቸዋል። እነዚህ ቴክኖሎጂዎች ከውጭ የመጡ ቢሆንም በተከላና ምርት ሂደት ላይም የአገር ልጆች ተሳትፎ ያገኙት ልምድ ደግሞ ለእውቀት ሽግግር ያበረከተው ድርሻ የጎላ ነው። ቴክኖሎጂ ስናወራ ይሄ አካባቢ ላይ ያለው ነገር በሙሉ ሮቦቲክስ ሲስተም ነው፣ ወይም ደግሞ አሁን ኤአይ ብለን ካረንት ላይ የሚወሩ ነገሮች እዚህ ላይ ኢምፕሊመንት ተደርገዋል። አሁን ካለው ከመንግስት ፖሊሲም ጋር አሁን ካለው ከፕሮሰሱም ጋር በጣም በቅርበትና በቁርኝት እየሄደ ያለ ብዙ ወጣቶችም የሚማሩበት እንደ ሀገርም አንድ ደረጃ ከፍ እንዳለን የሚነግረኝ ነገር ማሽኖ ተከናም አማፍ ከን አባጅራን ይወካን ከንጀል ቀፍ ሲሳጅራን የዚህም ፋብሪካ ማሽን የሚተክሉት የውጭ ዜጎች ቢሆኑም እኛም ብዙ ዕውቀቶችን እያገኘን ነው። የተለያየ የዕውቀት ደረጃ ቢኖረንም እዚህ የቀሰምነው ዕውቀት የቴክኖሎጂ ችሎታችንን ያሳደገልን ነው። አውቶሜሽን ወጅን ሪሌሽንን ውንቀም ነ ጉዲሳ አደማ ጅራችሁ የኬኛ ቢቨሬጅ ፋብሪካ የኦሮሚያ ክልልን ህዝብ የኢኮኖሚ ተጠቃሚና ሰፊ የስራ እድል ተጠቃሚ ለማድረግ አላማ አድርጎ የተቋቋመ ቢሆንም ሰራተኞችን የሞያና የእውቀት ባለቤት እያደረጋቸው ነው። ያገኙት ተጨማሪ እውቀትም ለቀጣይ ተመሳሳይ ዘርፈ ብዙ ጠቀሜታ ያላቸው ስራዎችን በራስ አቅም ለመስራት ትልቅ ስንኩ ሆኗል። ፉሉ ኦቶሜትድ መሆኑ ዳታ ለማግኘት ኢዚ ነው። ብዙ ዳታዎችን ትሬሰብል የሆኑ ዳታዎችን ማግኘት ይቻላል። ያ ደግሞ ለኢምፕሩቭመንት ይረዳል፣ ለኦፕቲማይዜሽን ይረዳል። ለወደፊት ሰው ኦፕቲማይዝ ማድረግ አለበት። ያው ዲጂታል ነገሮች ወደ ዲጂታል ሲሄዱ፣ ወደ ፉል ኦፍ አውቶሜሽን ሲሄዱ አድቫንቴጃቸው አንዱ ኮንትሮሊንግ ነው። ለልጆችም ደግሞ ለሰራተኞቻችንም ደግሞ ፉል ኦፍ እንደዚህ አይነት ቴክኖሎጂ መማር፣ እንደዚህ አይነት እውቀት ማግኘት ለቴክኖሎጂ ሽግግሩም ለምናደገው ቴክኖሎጂ ሽግግርም የሰይ ለምናበቃበት ቦታም ነው። ሀሳብ ከማመንጨት ጀምሮ ፋይናንሱም ሆነ ዲዛይኑ በሀገር ልጆች መሆኑ ኬኛ ቢቨሬጅን ለየት ያደርጓል። ይህ ደግሞ መንግስት ለስራ ፈጠራና ለቴክኖሎጂ ሽግግር የሰጠውን ትኩረት የሚያጎላ ሲሆን በፋብሪካው ግንባታ ሂደት የተገኙ ልምዶችም ነገ ለሀገር የሚተርፉ ዜጎች የሚፈሩበት ሆኗል። በሮቦት የሚንቀሳቀስ ፋብሪካ ነው፣ አብዛኛው ክፍሉ ማለት ነው። ይህን ካየን ትልቅ ነው ብለን መውሰድ እንችላለን ከኦቶሜሽን አንጻር ከቴክኖሎጂ እና ከእውቀት ሽግግር አንጻር ከተባለ ማሰብ ቢራ ፋብሪካ በዘመናዊ መንገድ እንዲህ መሆን አለበት ብሎ ማሰብ የሚችል ቲም ተፈጥሯል በዚህ ሂደት ውስጥ። ማሰብ ብቻ አይደለም ያስላሰበው ሀሳብ ገንዘብ ማፈላለግ የሚችል ቲም ተፈጥሯል። የሚሰሩ ስራዎች ሙሉ በሙሉ በሚባል መልኩ በዘመናዊ ቴክኖሎጂ መሆኑ በፋብሪካው ለሚቀጠሩ ሰራተኞችም እንደ ትምህርት ቤት የሚያገለግል ሲሆን እንደ ሀገር ወደ ቴክኖሎጂ ሽግግር ለሚደረግ ጉዞም ማሳያ ነው። እንደ ሀገር ለተያዘው የዲጂታል ኢትዮጵያን የማድረግ ጉዞም አጋዥ ኗል። መቶ የሚማሩበት መቶ የሚሰሩበት መቶ አዲስ ነገሮችን የሚለማመዱበት አንደኛ እንደ ነው ዩኒቨርሲቲያቸው መማሪያቸው ነው ሁለተኛ ደግሞ ፋብሪካቸው ነው። ከሀገሪቱ ስትራቴጂ ጋር እጅግ በጣም በተናበበ እጅግ በጣም በተናበበ እና ብዙዎች አይደሉም በፈረንጆቹ እኛ ቀድመን የተገበር ነው ሁላ ይመስለኛል፣ አሁን በማየው ሁኔታ።